ሰላም እንዴት ናችሁ? ባለፈው በሰራነው ፕሮግራም ባሎች ቶሎ ቶሎ ከሚስቶቻቸው ጋር የግብረ ስጋ ግንኙነት ማድረግ እንዳለባቸው ለምን ማድረግ እንዳለባቸው አስተምረን ነበር። በዛ ባስተማርነው ትምህርት መሰረት በጣም ብዙ ባሎች በውስጥ መስመር ጥያቄዎቻችሁን አድርሳችሁና የአብዛኞቻችሁ ጥያቄ ደግሞ ለምን ሚስቴ አብራኝ መተኛት አትፈልግም? ምክንያቱ ምንድን ነው? ስለማትወደኝ ነው ወይስ የተለየ ችግር አለ ብላችሁ በጠየቃችሁን መሰረት ዛሬ በቂ እውቀት አግኝታችሁ ሕይወታችሁ ትዳራችሁ መኝታችሁ እንዲፈወስ ፍላጎታችን ስለሆነ ጥሩ ትምህርት አዘጋጅተንላችኋል። ዋናውና የመጀመሪያው ሚስቶች ከባሎቻቸው ጋር በትዳራቸው ደስተኛ ባለመሆናቸው ምክንያት ለግብረ ስጋ ግንኙነት ወይም ደግሞ ሴክስ ፈቃደኛ አለመሆናቸው ነው። እንደ አውሮፓውያን አቆጣጠር በ2012 ዓ ም በተሰራው ሪሰርች መሰረት አብዛኞቹ ባለትዳር ሴቶች ወይም ሚስቶች በትዳራቸው ደስተኛ ካለመሆናቸው ብሎም ደግሞ ኢሞሽናል ኮኔክሽን፣ ስሜታዊ ቁርኝት፣ በስሜት ኮኔክትድ ካለመሆናቸው የተነሳ በትዳር ውስጥ ሴክስ የማድረግ ፍላጎታቸው እጅግ በጣም ዝቅተኛ ወይም ሙሉ ለሙሉ አለመፈለጋቸው ነው ሪሰርች የሚያሳየው። ስለዚህ ባሎች መጠየቅ ያለባችሁ ሚስቴ፣ ለምን ግንኙነት አታደርግም? ለምን ሴክስ አታደርግም? ፈቃደኛ ለምን አልሆነችም? ሳይሆን ሚስቴ ደስተኛ ናት ወይ በትዳሯ ደስተኛ ናት ወይ? ደስተኛ ስላትሆን የምትችልበት ምክንያት ምን ሊሆን ይችላል? ለምሳሌ ማትታቀፍ ሚስት፣ ማትሳም ሚስት፣ እንክብካቤ ማይደረግላት ሚስት በትዳሯ ደስተኛ አትሆንም። በቤት ውስጥ በስራ ማታግዛት ከሆነ በልጆች ጉዳይ በተለያዩ ነገሮች ማታውራት ከሆነ ቤት ውስጥ ባለ በአጠቃላይ ነገር አብረውነትን የማታሳያት ከሆነ ስራ ከዛስ ቤት ትመጣለ ከዛ ደግሞ መኝታ ነው ወይ ደግሞ የሆነ ነገር ነው ወይ ፐርሰናል ነገር ላይ ብቻ የምታተኩር ከሆነ፣ ምንም አይነት አጋዥ ማትሆን ከሆነ፣ ምንም አይነት ኢሞሽናል ሰፖርት ከሌለ፣ በስሜት ሰፖርት የማታደርጋት ከሆነ፣ ምንም አይነት ድጋፍ ከሌለ፣ የቤት ውስጥ የስራ ድጋፍ ከሌለ፣ የእሷን ችግር ማትረዳ ከሆነ፣ ለምሳሌ ስለ ቤተሰቧ ስለ እናቷ እየተጨነቀች ሊሆን ይችላል። ስለ እናቷ ስትጨነቅ አንተ ሌላ ጉዳይ የምታወራ ከሆነ፣ ስለ ቤተሰቧ ስትጨነቅ የቤተሰቧ ጉዳይ የአንተ ጉዳይ እንዳልሆነ ሪፍሌክት የምታደርግ ከሆነ የእሷ ጉዳይ በአጭሩ ምንም ኬር የማይሰማ ከሆነ ለምሳሌ ስለ ውበቷ ተጨንቃ ልጆች ጋር በጣም ፍራስትሬት ሆና ከልጆች ጋር አሳልፋ በጣም ስትረስድ የሆነ ታይም አሳልፋ ፀጉሬ ልሰራ ስትል አንተ ፈቃደኛ ማትሆን ከሆነ ልጆችን ለመያዝ ለአንድ ሰዓት ለሁለት ሰዓት ማክሲማም ሶስት ሰዓት ቢሆን ነው ፀጉር ቤት የሚቆዩት ያ ደግሞ ራሱን የቻለ ፕሮሰስ ስላለው ስለዚህ በዚህ ሰዓት ሰፖርት የማታደርጋት ከሆነ ደስተኛ አትሆን ስለዚህ አንተም የምትፈልገውን ነገር አታገኝም ማለት ነው ሪዛልቱ ላይ ሳይሆን ጊዜ ወስደን መጠበብ ያለብን መንስኤው ምንድን ነው ኮዙ ምንድን ነው ሶሉሽኑስ ምንድን ነው ብለን ነው ማሰብ ያለብንና ሚስት በትዳሯ ደስተኛ ናት ወይ ደስተኛ እስካልሆነች ደስተኛ እንዳትሆን ያደረጋት ምንድን ነው? ኢሞሽናሊ ሰፖርቲቭ ሀዝባንድ ነህ ወይ? በቤት ውስጥ ስራ በተለያዩ ነገሮች የምትደግፋት ምቹ ባል ነህ ወይ? ምቹ ረዳት መሆኗ ብቻ ሳይሆን አንተስ ምቹ ባል ነህ ወይ የሚለው ጥያቄ ውስጥ ይገባል ማለት ነው። ሚስቶች ከባሎቻቸው ጋር ግንኙነት የማያደርጉበት ሁለተኛው ምክንያት ደግሞ ከፍተኛ የሆነ የስራ ጫና እና ጭንቀት ሲኖርባቸው ነው። የስራ ጫና ምን እንላለን? በውጭም ሄዳ ጠዋት ወጣ ሰርታ የምትመለስ ከሆነ ቤት ውስጥ የምትሰራ ከሆነ ወይ ደግሞ ሙሉ ጊዜዋን ቤት ውስጥ የምትውል ወይም ደግሞ የቤት እመቤት ሆና ልጆቿን ቴክ ኬር የምታደርግ ሆኖ ብቻ የምትሰራው ስራ በጣም ብዙ ሆኖ በዛ ላይ ደግሞ ስትሬስ ጭንቀት ካለባት ባል ማታ መጥቶ አብረን እንተኛ ብሎ በሚጠይቅ ሰዓት የሚስት መልስ ሊሆን የሚችለው አልፈልግም ደክሞኛል አሞኛል የሚል ነው ማለት ነው። ስለዚህ በጣም የሚሰሩ በጣም የሚደክሙ ደክሞኛል፣ ጊዜ ፈልጋለሁ፣ ጭንቀት ይዞኛል የምትል ሚስት ካላችሁ ማታ ላይ አብረን እንተኛ ከማለታችሁ በፊት ሰውነቷ እንዲፍታታ ማድረግ፣ ጥሩ ነገር ማውራት። የአጭር ጊዜ ከሆነ መፍትሄ በላይ ደግሞ አጋዥ መቅጠር፣ ልጆቹን ቴኬር ማድረግ፣ ግማሹን ስራ መውሰድ ከቻላችሁ፣ ካልሆነ ግን በተለያየ መጠን የምትሰራው ስራ እንዲቀንስላት ጭንቀቷ እንዲወርድላት በማድረግ ሌላ ጊዜ አብራችሁ ለመተኛት በምትጠይቋት ሰዓት እሺ የማለት ፕሮባቢሊቲዋ ከፍ ይላል ማለት ነው። ሶስተኛው ወንዶች በሴክስ ወይም ደግሞ በግንኙነት ጊዜ ስፖንታኔስ መሆናቸው ሴቶች ደግሞ ሪስፖንሲቭ መሆናቸው ነው። ይህ ምን ማለት ነው? እንደ አውሮፓውያን አቆጣጠር በ2001 ዓመተ ምህረት በተሰራ ሪሰርች መሰረት ባሎች ያለምንም ቀስቃሽ ምክንያት የግብረ ስጋ ግንኙነት ፍላጎት ሊኖራቸው እንደሚችል እና ሴቶች ደግሞ የግብረ ስጋ ግንኙነት ለማድረግ ቀስቃሽ ምክንያት እንደሚያስፈልጋቸው ነው ጥናቱ የሚያመለክተው። ይህ ማለት ምን ማለት መሰላችሁ? ሚስቶች በትዳር ውስጥ ግንኙነት ለማድረግ ቀስቃሽ ምክንያት ያስፈልጋቸዋል፣ ኢኒሽየተር ያስፈልጋቸዋል። ባሎች ቀጥታ ፍላጎት እንዳላችሁ ማሳየትና ሴክስን ዲማንድ ማድረግ ሳይሆን ያለባችሁ እሷ እናንተ ወዳላችሁበት ሪልም ውስጥ እንድትገባ እናንተ ወዳላችሁበት። ስለዚህ ኢንስፓየር ማድረግ ማነሳሳት፣ ፍቅር ማሳየት፣ ሮማንስ ማሳየት፣ ሮማንቲክ መሆን፣ ጊፍት መግዛት ሊሆን ይችላል፣ ኬር ማድረግ ሊሆን ይችላል። ለምሳሌ ሊንገራችሁ፣ በቀላሉ ጠዋት ከእንቅልፍ ስትነሳ አልጋ ታነጥፋለ፣ ቤቱን ቶሎ ቦላለ፣ ታጸዳለ፣ የሆነ የሆነ ነገር አድርገ ማድረግ የምትችለውን አድርገ ትወጣለ። ከዛ በኋላ ጠዋት ልደውላት ትችላለ ምሳሳ ልደውላ ትችላለ። ማታ ወደ ዘጠኝ ሰዓት አካባቢ ፕሮግራም እንደሆነ ነው መዋል ያለብህ ማለት ነው። ኢንስታንት እንደመጣ በቃ ሴክስ ፈልጋለሁ ምናምን አይኒድ ሴክስ ማለት አልችልም። እንደዛ አይነት ነገር የለም በሴቶች ዘንድ። ስለዚህ ውሎህን ነው እሷ ቲፕ ቲፕ እያደረገች ቲፕ እየሰጠች፣ አፕሩቭ እያደረገች ነው የምትሄደው ማለት። ስለዚህ ማርክ ይሰጠሃል ከጠዋት ጀምሮ ከጠዋት እስከ 6 ሰዓት ማርክ ይሰጣል። ከ6 ሰዓት እስከ 12 ሰዓት ማርክ ይሰጣል። በዛ ውስጥ ፈተናህን በብቃት እየተወጣ በእሷ ልብ ውስጥ በምጠይቃት ጊዜ ፍላጎት በምታሳይ ጊዜ እሷ ራሷ ኢቭን ሳት ጠይቅ ፍላጎትህን ልታደርግልህ እንደምችል ሊገባ ይገባል። ስለዚህ ቤት ስትመጣም አጋዥ በመሆን ሸክሟን በማቅለል ስራዋን በመስራት ሮማንቲክ ጊፍቶችን በመስጠት የተለያዩ ነገሮች እራት መጋበዝ ሊሆን ይችላል፣ ወጥቶ መዝናናት ሊሆን የተለያዩ ነገሮችን በማድረግ የእሷን ልብ ልታገኝ ይችላል። በዚህ ውስጥ ፍላጎቷ ልቧ ኦፕን መሆን ይጀምራል። ስለዚህ እዚያ ሃርድ ወርክ ይህንም እንዴት ኤቭሪዴ ማድረግ እንችላለን? እኛ ስራ ላይ ቢዚ ሆነን በጣም ብዙ የሚያሳስበን ነገር አለ። ኦፍኮርስ ለስራ እንደምትጨነቅ ለሚስት ከተጨነቅ ትችላለህ፣ ብራዘር። ለትዳርህ ቫሊዩ ካለ ዋጋ ካለ የማትችልበት ምን ምክንያት የለም። ምንም እኳ አለ። በቀን ውስጥ ጠዋት ከእንቅልፍ ተነስተ ወደ ስራ ስትሄድ አንድ የሆነች ታስክ መፈጸም ከዛስ፣ ቴክስት ትልካለህ፣ ሮማንቲክ የሆነ ቴክስት ትልካለህ። አየህ ልቧ ኦፕን ይሆናል፣ እንደምትወዳት እንደምታፈቅራት በአለም ላይ እንደሱ አይነት ሴት እንደሌለች በጣም ቤስት የሚባል ኳሊቲዎቿን ተናግረ ኢቭን ፓስት ላይ ካሳለፋችሁት ሜሞሪ መዛም ጥተ ሊሆን ይችላል። እንደዚህ እንደዚህ ያሳለፉ ትዚ ሻል ግን በጣም እኮ የሚገርም ውይ፣ በጣም እናንቺ እኮ በቃ ምናምን እያልክ የሆነ ነገር ልባ ይነሳሳል። ሴት ልጅ በጣም የሚገርማችሁ በጣም ኢሞሽናል ከመሆናቸው የተነሳ ወንዶች ፍቅር ሲያሳዩቸው በጣም ክፍት ናቸው። ስለዚህ የሆነ ኢኒሺየት የሚያደርጋት ፎርስ ነው የምትፈልገው ማለት ነው። ስለዚህ ጥሩ ባል መሆን ጥሩ ባል ከሆናችሁ ሮማንቲክ ሀዝባንድ ከሆናችሁ የምትፈልጉትን ታገኛላችሁ ማለት ነው። ስለዚህ እንደ ወንድ ልጅ ድንገት ስፖንታኒየስሊ የመነሳሳት ነገር ሴቶች ጋር ስለሌለ ኢኒሺዬሽን ስለሚያስፈልግ ቀስቃሽ ስሜቷን የሚቀሰቅስ የሆነ ነገር ስለሚያስፈልግ ጊዜ መውሰድ ያስፈልጋል። በአንዴ እንዳንተ እንድትነሳሳና እሺ እንድትል ኤክስፔክት ማድረግ የለብህም ማለት ነው። በአራተኛ ደረጃ የምናየው ምክንያት ደግሞ ሆርሞናል እና ባዮሎጂካል ፋክተሮች ናቸው። ይሄ የተፈጥሮ ውጤት ነው። ምንም ማድረግ አይቻልም። ሆርሞን የምንለው በሴቶች ዶሚናንት የሆኑ ለወንዶች ቴስታስትሮን እንደምንለው ለሴቶች ደግሞ ኤስትሮጅን የምንለው ሆርሞን አለ። ይህ ሆርሞን የሴትን ልጅ ሴክሹዋል ዲዛይሯን ጨምሮ በጣም ብዙ ብራድ የሆነ ነገሯን የሚቆጣጠር ሆርሞን ነው። ባዮሎጂካል ፋክተር የምንላቸው ደግሞ እንደ ፔሪዮድ፣ ፕሬግናንሲ ወይም እርግዝና፣ ልጅ መውለድ ጡት ማጥባት እንዲሁም ደግሞ እድሜ ከፍ እያለ ሲመጣ ወደ አርባዎቹ እየገባን ወደ ሀምሳ ስንጠጋ ሀምሳ ግማሽም የሚሄድበት ጊዜ አለ። አንዳንዶች ደግሞ እስከ ሰላሳ ስምንትም ጀምሮ ፕሪሜኖፖዝ ብሎ የሚጀምር አለ። ምንድን ነው በአማርኛ ቃል የምናውቀው ማረጥ፣ አንድ ሴት አረጠች ይባላል። በእንግሊዘኛው ደግሞ ሳይንቲፊክ ተርሙ ደግሞ ሜኖፖዝ የሚባለው ማለት ነው። ይሄ ባዮሎጂካል ፋክተር ነው ለሴት ልጅ ማለት ነው በዚህ ጊዜ ሴት ልጅ በጣም የምታልፍባቸው ሂደቶች አሉ ወንዶች ብዙ ጊዜ አይረዱትም ምንድነው የሚያጋጥመው ኤስትሮጅን የሚለው ሆርሞን በጣም ድሮፕ እያደረገ ይመጣል፣ እየወረደ ይመጣል። እሱ ሲወርድ ምን ይመጣል? ሙድ ስዊንግ ይመጣል፣ ማላብ ይመጣል፣ ከፍተኛ ጭንቀት ይመጣል፣ አለመተኛት፣ ውፍረት መጨመር። ዋናው ነገር ደግሞ ሴክሹዋል አሁን እያወራንበት ያለው ፖይንት ሴክሹዋል ዲዛየሯ እየወረደ ይመጣል ማለት ነው፣ ዝቅ እያለ ይመጣል ማለት ነው። ይህ በሚሆንበት ጊዜ ሌላም ተጨማሪ ነገሮች ይመጣል። ለምሳሌ የብልት መድረቅ ቨጃይና ድራይነስ ይመጣል። በዚህ ምክንያት ደግሞ ያው ፍሪክሽን ሲፈጠር ደረቅ በሚሆን ጊዜ በግብረ ስጋ ግንኙነት ጊዜ የህመም ስሜት ይሰማቸዋል ማለት ነው። ብዙ ጊዜ ይህንን አውጥቶ መናገር ሚስቶች ስለሚፈሩ ተናግሮ መፍትሄን ከመውሰድ ይልቅ አልፈልግም ወደ ማለት ይመጣሉ ማለት ነው። ስለዚህ እንደዚህ አይነት ነገር ሲያጋጥማችሁ ምንም የተለየ ነገር አልገጠማችሁም። አንደኛ ይሄ ባዮሎጂካሊ ጊዜውን ጠብቆ የሚመጣ የተፈጥሮ ጉዳይ ነው። ስለዚህ መሸማቀቅ፣ ትዳራችሁ ላይ ጉዳት ማምጣት ሳይሆን ማድረግ ያለባችሁ በግልጽ በመነጋገር እንዲሁም ደግሞ የሕክምና ቦታ በመሄድ በግልጽ ምክር በመጠየቅ ይህንን ጊዜ ፕሮፐር በሆነ መንገድ ማለፍ ትችላላችሁ። አምስተኛው ኔጌቲቭ ቦዲ ኢሜጅ ኤንድ ሰልፍ ስቲም ይሆናል። በሰውነታቸው ቅርጽ ወይም አቋም የሚሸማቀቁ ሴቶች ወይም ሚስቶች፣ ሰልፍ ኮንፊደንስ የሌላቸው ሚስቶች ከትዳር አጋሮቻቸው ጋር ግንኙነት ለማድረግ ፈቃደኛ አይሆኑም ማለት ነው። በ2006 በተሰራው ጥናት መሰረት በሰውነታቸው አቋም ፊዚካል አፒሪየንሳቸው የሚሸማቀቁ ሴቶች ሴክስ ለማድረግ ከባሎቻቸው ጋር ግንኙነት ለማድረግ እንደሚሸማቀቁ ነው ጥናት የሚያሳየው። ስለዚህ ባሎች ሚስቶቻችሁን በማድነቅ ኤክስፔሪንሳቸውን በማድነቅ ቆንጆ እንደሆኑ እንደሚያምሩ፣ እንደምትወዷቸው፣ ሰውነታቸው ለእናንተ ምቹ እንደሆነ አፕሪሺየት በማድረግ ያንን ማስወገድ ይቻላል ማለት ነው። ለምሳሌ መስተዋት ፊት ቆመው ራሳቸውን በመስተዋት ሲመለከቱ ኮንፊደንሳቸውን የሚያጡ ሉዝ የሚያደርጉ የሚበሳጨው ፍራስትሬሽን ፊታቸው ላይ የሚታይ ሚስቶዎች ሰልፍ ስቲማቸውን ሉዝ እያደረጉ ነው ማለት ነው። ስለዚህ በሆነ ባልሆነ ምክንያት ውበቷን አድንቀህ ስትናገር አፕሪሼት ስታደርጋት ቆንጆ እንደሆነች ስትነግር ነው ብለህ ነው ተወኝ ባክ ምናምን ብለው የወረደ ነገር ፊል የሚያደርጉ ሴቶች ባይዘቦይ፣ በጣም ይጨንቃሉ። ሴት ልጅ ስለ ውበት በጣም ትጨንቃለች። ይህን ማወቅ መቻል አለባችሁ ባሎች እና በተቻላችሁ መጠን ሁልጊዜም ቆንጆ እንደሆነች ልትነግሯቸው ይገባል። ሚስትህን ኮንፊደንት ልታደርግ የምትችል በዚህ ምድር ላይ አንተ ብቻ ነህ። ስለዚህ ሚስትህ ቆንጆ እንደሆነች ልትነግራት ይገባል። ከእግር ጥፍሯ እስከ ፀጉሯ ድረስ ያለውን እያንዳንዱን ዲቴል እየተናገር አፕሪሼት ማድረግ መቻል አለብህ። ለምሳሌ በጥፍሮቿ በእጇ ጥፍር ሊሆን ይችላል፣ በእግር ጥፍሯ ሊሆን ይችላል። ክፍት ጫማ ማድረግ የምትሸማቀቅ ሴት አለች። እሱን ደግሞ ተመካክራችሁ አፕሪሼት በማድረግ እኔ ኮግሪሽን ወደዋለው እንደዚህ ነው እንደዚያ ነው እያልክ ጸጉራቸውን የሚሸፍኑ ሻሽ የሚያደርጉ ሴቶች አሉ። ለምን? ጸጉራቸው የሚያምር ስለማይመስላቸው ጸጉራቸው እንደሚያምር ተናግራችሁ አፕሪሼት አድርጋችሁ ውበታቸው እንደሆነ እንደሚያምር ቆንጆ እንደሆኑ ልትነግሯቸው ይገባል ማለት ነው። ስለዚህ አፕሪሼት ማድረግ ማድነቅ፣ አሁንም ማድነቅ፣ አሁንም ማድነቅ ደጋግማችሁ አፕሪሼት በምታደርጉበት ሁኔታ ውስጥ ይህ ሰልፍ እስቲማቸው ይመለሳል ማለት ነው እና ሰውነታቸውን አፕሪሼት ማድረግ፣ ፊዚካላቸውን አፕሪሼት ማድረግ አሸም እንዳይሆኑም አይሳቀቁም፣ ከባሎቻቸው ጋር ግንኙነት ለማድረግ ፍሌክሲብል ይሆናሉ ማለት ነው። ስለዚህ በዚህ ምክንያት ከሆነ ሚስት ከአንተ ጋር ግንኙነት ማድረግ ፈቃደኛ ያልሆነችበት ምክንያት ምን እንደሆነ ለማወቅ ሞክር። ሚስት በሰውነቷ ኮንፊደንስ አላት ወይ? ውበት እንደተመልካቹ ነው። ሁሉም ሰው ቆንጆ ነው። ሁሉም ባል ቆንጆ ነው። ሁሉም ሚስት ቆንጆ ናት።

ብዙ ጊዜ የምናየው ነው። አንድ ባልና ሚስት ረጅም ዓመታት አብረው በመኖራቸው ምክንያት የትዳር በረከቱ ማለት ነው። ረጅም ጊዜ መኖሩ ምንም ችግር የለውም። የትዳር በረከቱ አንዱ አብሮ ማርጀት ስለሆነ፣ ነገር ግን በመሀል ብዙ ባልና ሚስቶች የየትና የወንድም አይነት የቤተሰብ አይነት ኑሮ መኖር ይጀምራሉ። ያ ማለት ሮማንስ ይቆማል፣ ፍቅረኝነት ይቆማል፣ በእንግሊዘኛው ላቨርስ የሚባለው ነገር ይቆማል ማለት ነው። ስለዚህ የመብላት የመጠጣት ጉዳይ የቤት ኪራይ ወይም ደግሞ ልጆችን የማሳደግ ጉዳይ ብቻ ኮሃቢት አድርገው የሚኖሩ ሰዎች አልጋ ላይ ግን የሌሉ ሰዎች ይሆናሉ ማለት ነው። ይሄ በአብዛኛው የሚሆነው ምንድን ነው ድሮ መጀመሪያ እንደተጋቡት አይነት ባል ሚስቱን ቼስ አያረጋትም። ከእሷ ጋር አብሮ ለመተኛት ሮማንስ ነገር አይሰራም። ቅድም ባለቤቴ እንደተናገረው ኢሞሽናል ሰፖርቱ ይቀራል። አፍላ ፍቅሩ ይቀራል። ማሳቁ፣ መጎንተሉ፣ መኮልኮሉ፣ ማሯሯጡ ይቀራልና የቤተሰብ ሜምበር ይመስላሉ። በዛ ሰዓት ሴቶች ቅድም እንዳልነው ሮማንስ ሲቀር፣ ኢሞሽናል ሰፖርት ሲቀር፣ መፈቀር ሲቀር፣ ቼስ መደረግ መፈለግ ሲቀር ምን ይወርዳል ማለት ነው። የግብረ ስጋ ግንኙነት ፍላጎታቸው ወደ ታች ያሽቆለቁላል ማለት ነው። ስለዚህ በመሃላቸው ከፍተኛ የሆነ ክፍተት ይፈጠራል ማለት ነው። ስለዚህ ወንዶች ሁልጊዜም እስከ ለተሞት እንዲሁም አቅም ሰውነት ሁልጊዜም አለ የሚባል ነገር አይደለም። ስለዚህ አትሳምፖይንት ፖይንት ሴክሹአል ዲዛይርም የሁለቱም እናዳማቻ አይሆንም እና በዛ መሀል እንዳለ ሆኖ ግን ሁሌም ሚስቱን መፈለግ ማሯሯጥ፣ ማፍቀር፣ መውደድ ሁሌም ያቺ በ20 ዓመቷ በ30 ዓመቷ በ18 ዓመቷ የሚያውቃት የወደዳት ሚስቱ እንደሆነች ሊያሳያት ይገባል ማለት ነው። ሰባተኛው በ1999 በተሰራው ሪሰርች መሰረት በግብረ ስጋ ግንኙነት ጊዜ ከ10-20% የሚሆኑ ሴቶች ህመም እንደሚሰማቸው ነው ጥናት የሚያሳየው። ስለዚህ ከነዛ 10ፐርቶች የአንተ ሚስት አንዷ ልትሆን ስለምትችል ከነዛ 20ፐርት መካከል አንዷ የአንተ ሚስት ልትሆን ስለምትችል ኦፕን የሆነ ፍሪ የሆነ ዲስከሽን ያስፈልጋል፣ መወያየት ያስፈልጋል፣ መነጋገር ያስፈልጋል። ለምንድ ነው ፈቃደኛ የማትሆኝው? ምክንያቱም ያፍሩና ወይ ደግሞ የሆነ ጊልት ይሰማቸዋል ወይ የሆነ ሳምቲንግ ፐር ደርሰናል ብቻ ነው ይህ ነገር የምናገረው አይደለም፣ ይሉና በልባቸው ይዛሉ። ፍላጎት አይኖራቸውም። ባሎቻቸው ደግሞ ልክ ሌላ ነገር እንደሆነ አድርገው ያስባሉ። ስለዚህ አንደኛ ሚስቶች ለባሎቻችሁ የሚሰማችሁን ነገር በግልጽ እንደዚህ እንደዚህ አይነት ስሜት ይሰማኛል፣ ያመኛል፣ ስለዚህ ወደ ሐኪሞች በመሄድ ይህን ነገር ሶልቭ ማድረግ አለብን። አይ ነው ለአንተ ኢምፖርታንት እንደሆነ እንደሚያስፈልግህ ይገባኛል። እኔ ግን ፔን ስለሚሰማኝ ሐኪም ጋር ሄደን ወይም የስነ ልቦና አማካሪና ሐኪሞች ጋር አክቹዋሊ፣ ሁለቱም ያስፈልጋል። ምክንያቱም በልጅነት የሚያጋጠማ ትራማ ሊኖር ይችላል። ከሴክሹዋል ኤክስፒሪንስ አንጻር ያየቻቸው ከባባድ ነገሮች ሊኖሩ ይችላሉ። ከአፈጣጠር በልጅነቷ ያሳለፈችው ትራማቲክ ኤክስፒሪንስ ሊኖር ይችላል። ያየቻቸው የተመለከተቻቸው እያየች ያደገችው አሰቃቂ ነገር ሊኖር ይችላል። ስለዚህ ቴራፒ ያስፈልጋል፣ እንዲሁም ደግሞ ሜዲካል ዶክተሮች ያስፈልጋሉ ማለት ነው በዚህ ኬዝ። እና እነዚህ ነገሮች በግልጽ በመነጋገር ወደሚመለከታቸው መፍትሄ ወዳላቸው አካላት ሄዶ መፍትሄን ማግኘት ያስፈልጋል ማለት ነው እንጂ እንዲሁ በደፈናው ፍላጎት ዝም ብሎ አለማሳየት፣ ይህንን የኔ ፐርሰናል ጉዳይ ነው ፐርሰናል ነገር ወይ ደግሞ ፍላጎቱ አለማሳየት ብቻ ሳይሆን ሬፕ እንደመደረግም አክት ማድረግ ስናት ራይት ትክክል አይደለም። ስለዚህ ህመም ካለ መወገድ አለበት በመነጋገር በመወያየት ወደ ትክክለኛ ስፍራ በመሄድ ሶልቭ ሊደረግ ይገባዋል። ስምንተኛና የመጨረሻው ደግሞ የተሳሳተ የባህልና የእምነት አመለካከት ወይም ደግሞ ተጽዕኖ ማለት ነው። ምንድነው ብዙ ጊዜ ሴቶች ከልጅነታቸው ጀምሮ የሰሙት ነገር አፌክት ያደርጋቸዋል። ያ ማለት ምንድን ነው? በማህበረሰባችን ግልጽ የሆነ ዲስከሽን የለም፣ በግብረ ስጋ ግንኙነት በባልና በሚስት እንኳን ቢሆን ምክር ፍለጋ ሰዎች ይህንን ነገር እንኳን ሲያነሱ፣ ኧረ ይሄ የመኝታ ቤት ጉዳይ ነው፣ ኧረ ይሄ በሁለታችሁ መሃል የሚሆን ነው፣ ኧረ ይሄ ብልግና ነው፣ ኧረ ይሄ የሚያሳፍር ጉዳይ ነው፣ ኧረ እባክሽ ዝም በይ የተባለ በትዳር ውስጥ ሆነው እንኳን ብዙ ሴቶች ከዚህ በፊት በሰሙት ነገር የግብረ ስጋ ግንኙነትን እንደ ብልግና፣ እንደሚያሳፍር ነገር አልፎ ተርፎ እንደ ኃጢያት በማየት አልፎ ደግሞ ለወንዶች መደሰቻ መሳሪያ ብቻ ተደርጎ ስለተነገራቸው፣ ስለዛ ነገር ክፍት ሆኖ በግልጽ የመናገር በግልጽ የመስማት ለመማር ራስን መክፈት ማንበብ ራሱ በጣም ሚያሳፍር ተግባር አድርጎ በማሰብ ይሄንን ነገር ኮምፕሊትሊ ይዘጉታል ማለት ነው። በዚህ ምክንያት ሚስቶች ከባሎቻቸው ጋር ግንኙነት ካደረጉ በኋላ የኃጢአተኝነት ስሜት እንኳን የሚሰማቸው በጣም ብዙ ሴቶች አሉ። በጣም በሚያሳዝን መንገድ ብልግና የሰሩ የሚመስላቸው፣ ሰውነታቸው የሚያስጠላቸው። ይሄ በጣም የተሳሳተ አመለካከት ነው። በጣም መቼ ነው ኃጢአት የሚሆነው ብለን መጠየቅ አለብን። ኃጢአት የሚሆነው ከጋብቻ በፊት እንዲሁም ከጋብቻ ውጪ ካለ ሰው ጋር የሚደረግ ግብረ ስጋ ግንኙነት እሱ ከምፕሊትሊ 100% ኃጢያት ነው። በእግዚአብሔርም ዘንድ ያስቀጣል። ስለዚህ እንደዚህ የሚሰማችው ሚስቶች ካላችሁ በባልና በሚስት መካከል ያለ ግብረ ስጋ ግንኙነት በእግዚአብሔር ፊት ቅዱስ ነው፣ በእግዚአብሔር ፊት ንጹህ ነው። እንዲያውም ከእግዚአብሔር ጋር የምትጣሉት ያንን ቅዱስ ነገር እምቢ አልፈልግም፣ ወደዛ ሂድ ኃጢአት ነው፣ ብልግና ነው ማለት የጀመራችሁ ጊዜ ከእግዚአብሔር ጋር ጠብ ትጀምራላችሁ። እንደ ማጠቃለያ ከፈጣሪ አንጻር እንግዲህ ኢትዮጵያውያን የሃይማኖት ሰዎች ነን እና በክርስቲያኑ ዘንድ ያለውን አመለካከት ወይም አስተምሮ ብናገር ቅር አይላችሁም። አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር ሶስት ላይ በግልጽ የሚናገረው ነገር አለ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ይሄንንም ያዙልኝ፣ ስልጣን ለሚስቱ ነው እንጂ ሃምሳ ሃምሳ ፐርሰንት ለባልም ለሚስትም። ለጸሎት ተጉ ዘንድ ለጊዜው ተስማምታችሁ ካልሆነ በቀር እርስ በርሳችሁ አትከላከሉ። አትከላከሉ፣ ደግመዋለው፣ አትከላከሉ፣ አትከላከሉ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ፣ አብራችሁ ሁኑ፣ አብራችሁ ሁኑ። ያዙልኝ፣ በጣም ወሳኝ ነገር ስለሆነ እንደዚህ የምናገረው። የመጀመሪያው ነገር ባል በገዛ ስጋው ላይ ስልጣን የለውም። መቶ ፐርሰንት ስልጣን የሚስት ነው። ሁለተኛው ሚስት በገዛ ስጋዋ ላይ ስልጣን የላትም። መቶ ፐርሰንት ስልጣን የባል ነው። ሁለተኛ ነጥብ አድርጎ ያነሳው ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ እርስ በራሳችሁ አትከላከሉ። ፍላጎት የለኝም ስለዚህ አልፈልግም አይቻልም፣ አትከላከሉ። ኢፍ ጋድ ሴ ኖ ሀፍቱ ሴ ኦኬ እሺ ነው ማለት ያለብን። እግዚአብሔር ኖ ካለ ምክንያት አለው። እንዳይፈትናችሁ የብዙ ትዳር መፈተን ምክንያት በዲያብሎስ ፈተና ወይም በሰይጣን ፈተና ውስጥ የመውደቅ ምክንያት መከላከል ነው። ራስን መከልከል፣ ፈቃደኛ አለመሆን። ሰው ከቤቱ ምግብ በልቶ ከወጣ ለምን የውጭ አምረዋል? ስለዚህ አትከላከሉ የሚለው ነገር ትልቅ ትዕዛዝ ነው። ምንድን ነው? ራሱን ይግዛ እንጂ እኔ እንትን ነኝ እንዴ በየጊዜው ምናምናም ለምትልሶች፣ እንግዲህ ከፈጣሪ ከእግዚአብሔር በታች አይደለሽም ወይም አይደለህም። ብዙ ጊዜ ሴቶች ስለሆኑ ነው የሚሉት ይቅርታ፣ አያቶቼ ወዳችኋለሁ። ግን እግዚር ኖ ካለ ምን ማድረግ ይችላለሁ? መታዘዝ ያስፈልጋል። ራሱን አይገዛምንዲም ራስን መግዛት ምን ያህል ከባድ እንደሆነ በዚህ ስፍራ ይናገራል። ስለዚህ ራሳችሁን መግዛት ዲያብሎስ እንዳይፈትናችሁ ሴጣን እንዳይፈትናችሁ አትከላከሉ፣ ስልጣን የለሽም እያለኮ ነው ዩዶን ቶሪ ዋ ንዲን አ ዋን ኮንዲሽን ግን እሱም በስምምነት ይቻላል። በጸሎት ተጉዘንድ በየእምነቶቻቸው ሊሆን ይችላል በየቤት እምነቶቻችሁ በጸሎት ተጉ ዘንድ ትችላላችሁ። እሱም ተስማምታችሁ ሁለታችሁም ተስማምታችሁ እንጂ ፎርስ አርገሹ ወይ ደግሞ እምቢ ብለሹ አምጸሽ መሆን የለበትም፣ ኃጢያት ስለሚሆን። ሁለተኛው ከተፈጥሮ ጉዳይ አንጻር ቅድም ባለቤቴ እንደጠቀሰችው ከእርግዝና አንጻር፣ ከወሊድ አንጻር፣ ከወር አበባ አንፃር እንዲሁም ደግሞ ከአንዳንድ የጤና ጉዳዮች አንፃር ኦፍኮርስ ሁልጊዜ እሻ ይባላል፣ ችግር ሊኖር ስለሚችል ይህንን ባሎች መረዳት ይኖርባቸዋል። ከነዚህ ውጪ የሆኑትን ግን አትከላከሉ። ዛሬ ደስ አላለኝም፣ አልፈልግም። አንቺ ስላልፈልግሽ እሱ አልፈለገም ማለት አይደለም። የእሱን ፈቃድ የእሱን ፍላጎት ማድረግ አለብሽ። ስለዚህ ባል ለሚስቱ የሚገባትን ያድርግላት የሚለውን ያዙልኝ። ሚስትም ለባሏ የሚገባውን ታድርግለት የሚገባትን ያድርግላት ማለት ይውደዳት፣ ውደዳት፣ ይንከባከባት፣ ሮማንቲክ አዝባ እንዲሆንላት በሚያስፈልጋት ሁሉ አብሮነቱን ድጋፉን ያሳያት። ሚስትም ለባሏ የሚገባውን ታድርግለት ማለት ትገዛለት፣ ትታዘዝለት፣ ሴክሽዋልን በሚያስፈልገው ጊዜ ፈቃደኛ ትሆንለት። ግልጽ ነው። ታሴት የተለየ ነገር የለም። ሴክስ ኢዝ ጋድሊ ዌን ኢት ኢዝ ኢን ሜሪጅ በትዳር ውስጥ ያለ የግብረ ስጋ ግንኙነት ቅዱስና እግዚአብሔራዊ ነው። ኬዞች አሉብኝ ችግሮች አሉብኝ የምትሉ ሚስቶች ወይም ባሎች፣ በብዛት ሚስቶች ወይም ሴቶች ከባሎቻችሁ ጋር በመነጋገር ፕሮፌሽናል የሆኑ ሰዎችን በማናገር ሜዲካል ዶክተር ሊሆን ይችላል ሳይኮሎጂስት ሊሆን ይችላል። ቴራፒ ሴሽን በመውሰድ ከስነ ልቦና ጉዳት ከሆነ ቴራፒ በመውሰድ እንዲሁም ሜዲካል ኬዝ ከሆነ ደግሞ በሕክምና በመታገዝ ችግሮቻችሁን ቀርፋችሁ ትዳራችሁን ያማረ ልታደርጉ ይገባል።